የገነነ ሐሳብ ምንድነው? ጥፋቱ መሳሪያ አለው ምንድነው? ለምንድን ነው እንደዚህ ሐሳቡ የተፈራበት? አንደኛ አዲስ ነገር ላለ መቀበል ነው። ሁለተኛ እሱ ማን ነው የሚል ነው። ማን ነው እሱ? ጋዜጠኛ ነው፣ አሰልጣኝ አይደለም፣ ወይም ደግሞ በስልጠናው አላለፈም የሚል ሐሳብ ነው። ግን ገነነ እኮ ጋዜጠኛ ሆኖ ይቀር ነበር። ኢትዮጵያ ውጤታማ ብትሆን ገነነ በጋዜጠኝነት ስራው ብቻ ይቀጥል ነበር። ሞሪኒዮ ኳስ ተጫዋች አለን? በጣም ብዙ ሰዎች አሉ። አርሰን ቬንገር ራሳቸው ፕሮፌሽናል ደረጃ አልተጫወቱ። በጣም ብዙ ሰዎች አሉ፣ በመላው ዓለም እግር ኳስ ለሁሉም ነው ክፍት ነው። ግን ደግሞ ውጤት ኖሮ ቢሆን፣ በኢትዮጵያ እግር ኳስ ውጤት ኖሮ ቢሆን ችግር የለም። ውጤት ሳይኖር አማራጭ ሀሳብን የመቀበል ፍራቻ ግን እኔ አላቅም። እንግዲህ ስንት ዓመት አሳለፍን፣ እኔ እንኳን ወደ ስራ ከገባው 17 ዓመት ላይ ደርሻል። 17 ዓመት ሙሉ ከገነነ ጋር በዚህ ሀሳብ ያልገባንበት የፌዴሬሽን ቢሮ ያላናገር ነው። አሰልጣኝ እናግዝ፣ አንድም ቀን ስለ ሳንቲም አውርተን አናውቅም። እናግዝህ፣ ከኛ ሰዓት፣ ከኛ ጉልበት፣ ከኛ እውቀት፣ ኢትዮጵያ ወደ ተሻለ ደረጃ ትድረስ። ይሄ ሐሳብ አለ። ይሄ ሐሳብ ደግሞ ኢትዮጵያ ይሄ ሐሳብ ነው በኢትዮጵያውያን ተጫዋቾች ላይ ኢምፕሊመንት ቢደረግ ፍሬያማ የሚሆን ሐሳብ ነው። የሚሳደቡ የሚያንጓጥጡ ጊዜ የለም እነሱን መልስ ለመስጠት። ለማንም መልስ ሲሰጥ አይቼ አላውቅም፣ እኔም ሰጥቼም አላውቅም። ጊዜ የለም። ያው ህይወት አጭር ነች። ለነሱ መልስ ስትሰጥ፣ ከነሱ ጋር ስትነጋገር ጊዜ ይህን አእምሮ ማሰብ የሚችልበትን አቅም ነው የምታጠው። ብዙ ጠይቀናል፣ ብዙ ሞክረናል።